አይ ሰላም የአመሴቱ ላቤት ሰዎች እንዴት ናችሁ? ደህና ናቸው ወይሉ ሰላምን ያለው በጣም ደህና ነኝ። ዛሬም ደግሞ በሀይሜ እና በብሩኬ ቪዲዮ ተመንሰን መተናል ማለት ነው። እቺ የሆነ እልል ተሆነ ሀይሜ እትዬ አሁን አሁን ወደ ፍቅሯ እየገባ ነው ማለት ነው ማለት በጣም ምስኪን ልጅ ነች። እውነታ አላት እና የእሱ እየዘፈነችለት ነው። ትላንትና ነው ከትላንት ወዲያ ምናምን ደግሞ ሁለተኛ ቪዲዮ ሲሰሩ በጣም በጣም እንትን እየገፋት ምናምን አሳዘነችኝ። ማለት ለሚወ ለምትወዱት ሰው ዋጋ ትከፍላላችሁ። በከፈሏችሁ ዋጋው ደግሞ እናንተ እንደዚህ ዋጋ አስከፍላችኋል ማለት ነው። እና ከዘፈኑ በኋላ እችን ቪዲዮ በጣም ከፊት ደግሞ ሁለት ሽማግሌዎች ወንድና ሴት፣ በዛ ላይ ደግሞ ሙስሊሞች ናቸው። በጣም እያፈጠጡ እያዩዋት ነበረ፣ አይታችሁ ከሆነ ማለት ነው። ግን እዚህ ጋር እየገፈጠራት ነው የሁለተኛ አንገናኝም እንደዛ ነገር ይኸው፣ እዚህ ጋር በጣም ሼክ ናቸው። እዛም ደግሞ እቃ ማለበሰች። በጣም ጥሩ ሆነች። ሙስሊማለች፣ ፊቱን ወደ እሱ አዞሩት። ያው ሴትዮዋ በጣም ጎበዝነች፣ ልጅቷን እንዳያት ነው። ሰውየ ወደዛ ተመልሶ ሄዱ። ሊመጡበት ያሰቡትን መንገድ ቀይሮ ማለት ነው። ነገር ግን እነሱ ጭቅጭቅ ላይ ነበሩ። የሚያስጨቃጭቅም ነገር አይደለም፣ ፕራንክ ነው። ያደረገ ነገር ደግሞ ብሩኬ ትክክል አይደለም። እሷ ደግሞ ትክክል ነው ብላ ካላመነችበት እሷ ልክ ነች ማለት ነው። እና ከነዚህ ሁሉ ነገሩ ብትታረቁና ብትስማሙ የተሻለ ነው ብዬ አስባለሁ። ያው ሜሴጅም የተጻጻፉትን ሜሴጅም እሱ ፊት አምጥታ ለም እንደዚህ ጻፍሽ ምናምን በሚለው ያችኛው የምትጥሮ ለምንድ ነው ብሩኬና ሀይሜን ለማጣት? ማለት ነው። አይሚ ደግሞ ያደረገው ነገር ትክክል ስላልሆነ እውነተኛ ቅርታ ጠይቅ ነው። እንደዚህ አይነት ነገር እንደዚህ ነገርም ነው። ፓራንክ ነው። ፓራንክ ማለት እንደዚህ አይነት ውድቅ ያለ ቦታ ላይ እንደዚህ አይነት ቪዲዮ ባይሰራ ባይነኝ፣ ምንም ቢገኝበት፣ ምንም ገንዘብ ቢገኝበት ልብ ተሰብሮ ገንዘብ ከሚገኝ ደግሞ ገንዘብ ቀርቶ ልቡ ቢጠገን የተሻለ ነው። የተሰበረ ብርጭቆ ውሃ እንደማይይዝ ታውቃላችሁ። አንዴ የተሰበረ ልብ ደግሞ ሁሌ ለማመን ይከብዳል። ሁሌ ማለት ያኔ ፈረንኪ ሆና የተደረገ ነገር ተግባራዊ ነገር ቢሆንስ መባል ነገር አለና እና ብሩክዬ፣ እንደውም ተነጥፋ፣ እንደ ጋቢ ተነጥፋ፣ እንደ ወላላ ተነጥፋ ይቅርታ መጠየቅ አለብኝ እንጂ እንደገና እንደዚህ መመነጫጨቅ ምናምን ጥሩ ነው ብዬ አላስም። ያው እዚህ ጋር እሱም እየገፈትራት ነው፣ እሷም እየገፈትረች ነው። ፎቶ ላይ እንደምታዩ ደግሞ እነሱ ፈረንኪ ሆነ በሰሩት ቪዲዮ ደግሞ ትክክል አይደለም። ፈረንኪ ቢሆን ራሱ እሷን መጥራቱ አስፈላጊ ኖ ፈራንክ ነው ግን መጠራት መጠራት አለባት፣ ማየት አለባት። ሆኖም ግን እንደዚህ እንደዚህ ሴት ልብ ከተሰበረ ደግሞ አይጠገንም ና እሱ ከምታምኑ ሰው ጋር ልባችሁ ስትሰበር ደግሞ በጣም ከባድ ነው የሚሆነው። ስለዚህ የነገር ባይደገም ባይነኝ። ለማንኛም ለቤቴ አዲስ የሆናችሁ ላይ ሼሩም ሰብስክራይቡም አርጉ፣ አበረታቱ። መልካም ጊዜ ይሆንላችሁ። ቀጣይ በሌላ ቪዲዮ እንገናኛለን። ባይ ባይ።